ከፈለጉ አክሱም ጽዮን ከፈለጉ የፈለጉት ቦታ ወስጄ እሺ ካሉኝ ሁሉ ወጪ በእኔ ልዳራቸዋለች። መብራን ማርያም በቃ እውነተኛ ሰው ናት፣ በተግባር የምትገኝ ሰው ናት። እንደዚህ አለችው። ጋይስ ፎሎ አድርጎኝ ስቲ እኔም ሁለት መቶ ሺህ ልግባ። ዜድ ሁለት መቶ ሺህ ገባሽ። ገና ነኝ ፎሎ ማርያምን አይሻውን ለዛ መብርሃን፣ ከፈለጉ እስራኤል ወስጄ ከፈለጉ አክሱም ጽዮን ወስጄ ከፈለጉ አዲስ አበባ ከፈለጉ ሽሬ ከፈለጉ መቀሌ እኔ ልዳራቸው ፈቃደኛ ከሆኑ ብላለች።